ር ሰወዲወዲወደዚህእዛን ወደ ግራ አንዱ ወደ ቀኝ። ማን የት እንገናኝ? ከሰዓት እንገናኛለን። የምንገናኝበትን ቦታ ቴክስት አደረግልሻለሁ። የኔን ስልክ ደስተህ ስሙዬው ይባላል። እንደዚህ በፌስቡክ ስናወራ አላማ ያለው ጥሩ ሰው መስሎኝ ነበር። ምን ዋጋ አለው? ዛሬ ከመገናኘታችን አብረን እንደራለን መሰለሽ። ለነገሩ እኔ ልጅሽ ምን የሞኝ ነው? ተጠዋዋቂ አስቀምጫለሁ እና አሁን ልጥራ ብላለች። እንደ ሄደችው ሳላሰብሽ ከገጠር ነው እንደ ጠርታ የምታመጣው። ኮከብ የተደወለላትም ስልክ አይደል እንዴ? ሌላው? ሃሎ ኮከብ የለኝም። ይቅርታ ይሉኝ ማለት። ኮከብን ሳይሆን አንቺን ፈልጌ ነው የደወልኩት። እንተዋወቅ እዮብ ይባላል። ምን? ምን ነው ደነገጥሽ? እንዴ? እንተዋወቅ ማለት ያስደነግጣል እንዴ? አይ እኔ እንጃ እንጃ። እሺ ስምሽ ማነው? ሳላሰብሽ። ጓደኛሞች ብንሆን ምን ይመስልሻል? ብዙ ነገር እንረዳዳለን። እንረዳዳለን ማለት ኮኪ ስለ አንቺ ነግራኛለች። በቅርቡ ነዋ ከገጠር የመጣሽ? አዎ። ምነው ታዲያ? አይ ከተማ ላሳየሽ ዞር ዞር እንበል በዛው ደግሞ እንድንዝናና ብዬ ነው። እሺ፣ ደስ ይለኛል። ታዲያ መች እንገናኝ? ነገ ወደ ማታ መችሻል እንዴ? እሺ፣ እሺ። ታዲያ ስንት ሰዓት ላይ ልደውልልሽ? ሰዓቱን እኔ አመቻችቼ ልደውል። እሺ፣ እጠብቃለሁ። እሺ፣ እሺ። ዲግ፣ እሺ። ሄሎ ጆኒ እንዴት ነህ? ደህና ማለበ ኮኪ ነኝ። ጋብቻ አለሁኝ ልልህ ነው የደወልኩት። እኔ አለምን ገባሽ? አዎ በሰላም ገባሁ። መቼ እንገናኝ? እኔ እንጃ፣ አንተ የሚመችህን ቀን ንገረኝና እንገናኝ። ማታ እንገናኝ፣ አብረን ራት እንብላ። ነገ ወደ ማታ እንኳን። ለምን ቀን ላይ አናደርገው? በቃ ምሳ ሰዓት ላይ። እሺ እሺ። በቃ ቀን ላይ እንገናኛለን። እሺ እሺ። ይታወል ልሃለሁ ደፋር። ማታ ማታ ራከበለን በኋላ ደግሞ አብረን ንድር ምናምን ብሎ ሊነዛነዝ ነው እንዴ? እሺ ትለኝ የሆነ ቴቴ። ሃሎ ቴቴ። አቤት፣ ሳላስብሽ ዛሬ ማታ ቀረጻለሽ ብለውኛል። እስከ ስንት ሰዓት ታመሻለሽ? እንጂ አላወኩትም። ቴቴ እሺ፣ ከመሸ ደወ እሺ፣ እሺ፣ እሺ። ቴቴ እሺ። የታባቱ ይደወልለታል እንዴ? እቺ ልጅ ኮኮብን አወራቻት እንዴ? ይቅርታይን የወንድም ቀጠሮን ለዛሬ ይችላል ይሆን። ታዲያ ማታ ይመችሻል? እሺ ግን ብዙም ማምሸት አልችልም። በያ ላይ ደግሞ አካባቢውንም በደንብ አላውቀውም። መጥተህ ትወስደኛለህ? በደስታ። እሺ እሺ እሺ ነው የሚልሳል። ያው ሬስቶራንቱን እንደምታዩት ትንሽ ጨነቅነቄ ያለ ነው። ለምን ሩም ይዘና ነው። ምን አልከ? ማለቴ መኝታ ክፍል ያው ጸጥ ስለሚል ለማውራት የሚመቸል ነው። እሺ

ምንም አሳብ አይግበሽ። ስለዚህ በቃ አዝዥ። ልንገው ዘማ ቢ በደንብ ተቀድ አሁን ይደርሳል። እናንዴት ነው ምን ነው አይ ሳላሰብሽ አንቺ እኮ መቼም ተሳስተሽ አታውቂ። ልክ እንደ ስምሽ ኦን ፖይንት ነሽ። አሀ ሳላሰብሽ፣ ስምሽ ማለት በእንግሊዘኛው ኦን ፖይንት እስማርት። እስማርት ደግሞ ምንድን ነው እንዳት

ምንም ምንም ነገር ደግሞ ፀፀት ነው ያገባው። አሁን ሰው መግደል ብርቅ ነው? ምን እንግፋት ነው፣ በመርዝ ነው የሚገድልበት

ያው እንግዲህ ምን ማድረግ አለብኝ? መለወጥ መለወጥ። ያው ከጸጸት አቤት አቤት አቤት አቤት አቤት አቤት አቤት አቤት። እዝጎ እዝጎ እዝጎ እዝጎ። ይቺ ምድር ስት ነገር ነ የተሸከመችው። አይ አንተ እዮ ዝርግስ

እሺ የት አካባቢ ነሽ? አጠገብሽ ምን ምልክት አለ? እስኪ ሰው ጠይቂ። ይቅርታዬን ወርድ ቤት ነው አሁን ያለሁት።

የት አምሻችሁ እናንተ የት አምሽታችሁ ነው? የትስ ተገናኛችሁ? አረ ማሚ ጉድሽን አልሰማሽም እንዴ? ደረስኩ ብላኩ ሌላ ሰፈር ወርዳኩኑ፣ ከዛ ደወለችልኝና ይዣት መጣሁ። ወይኔስ አላሰበሽም ምን ሆነሽ ነው? ያኛው ሰፈርና ይሄኛው ሰፈር እንዴ፣ ምንም አይለኝ አንድ አይነት ነው እኔ ባል እንግዲህ ናዲዬ እንደዚህ መጥፋት አደጋ ሲያጋጥማት ራይድ እንዴት መጥራት እንዳለባት አሳያት። ሺ ሰጣት አሉ ከቻለችበት ምን ፈለክ? እን ማለት አንቺን ነዋ። ደግመህ በዚህ ስልክ እንዳትደውል። ምን እያልሽ ነው? እኔ ቆንጆ ባይሆን ስለ ቀጣዩ ዙር መቼ እንደሆነ ብናወራ አይሻልም? ወንድሜ ፖሊስ ነው፣ ስልክህንና ፎቶውን ሰጥቼ እፍድህን ነው የሚያበላው። አረ እንደሱ ነው? ይልቁኑ እንዳታረግሽ፣ ከፋርማሲ ሄደሽ መድኃኒት ትገዝተሽ ዋጭ። የመድኃኒቱንም ስም ቴክስት አደረግልሻለሁ። ጀዝባ እንድን ለማመጣት ፈልጋ ነው እንዴ?